አሁን የባህር በር የለንም። ወደብ የሚባል ነገር የለንም። ለወደብ የምናወጣው ወጪ በጣም ከፍተኛ ነው። የምንጠቀመው በጅቡቲ ነው። ለጅቡቲ የምናወጣው ወጪ በጣም ከባድ ነው። ያ ወጪ ወደ ሀገራችን የሚገባበት ወይም የሚቀርበት መንገድ ቢመቻች ሀገራችን ቀደም የነበራትን የላይ ላይ የነበረችውን እንትን አሁን የምታመጣበት መንገድ ግልጽ ነው። ይታወቃል። ኢትዮጵያ ከዚህ በፊት በዓለም ላይ ትታወቅ የነበረች ሀገር፣ አሁን ላይ ደግሞ ወደ ድህነት እየመጣች የነበረች፣ ዛሬ ላይ ደግሞ ከድህነት አረንቋ ለመውጣት መንገዱን እየጠረገች ያለች ሀገር ናት እና የህዳሴ ግድባችንን በጥሩ ሁኔታ አጠናቀናል። ነገር ግን አሁን ላይ ከፍተኛ የሆነ ሁላችንም ውጭ ላይ የምናወራው የምንወያይበት ነገር ምንድን ነው? ለምንድን ነው የባህር በር የማይኖረን የሚለው ትልቅ አጀንዳ ነው። እውነት ለመናገር ምክንያቱም ከዚህ በፊት የባህር በር የነበረን ሀገር ነች ኢትዮጵያ፣ የራሷ ወደብ የነበራት የራሷ ባህር ኃይል ሁሉ የነበራት ሀገር ነች። ባጋጣሚ ሆነና የባህር በርም የላትም ወደብም የላትም ችግር ውስጥ ያለች ሀገር ነችና አሁን ላይ የነበረው ውይይታችንን ቢሆን የባህር በራችንን ወደብ ስፔሻሊ ወደባችንን እንዴት ማስመለስ እንችላለን የሚለው የሕዝቡ ጥያቄ ነው የሚል ሀሳብ አለኝ። ታሪካዊ የሆኑ ጥረቶች ኢትዮጵያን እንዳታድግ በተለያየ መንገድ እየተናኮሷት ሳታድግ ቆይታለች እና ይህም በመሆኑ የባህር በር አሁን ያስፈልጋታል በሚለው ሁኔታ ሰፊ ሕዝብ ባለበት ሀገር እንደዚህ ተቆልፎ መቀመጥ ስለሌለበት የተጠየቀው ጥያቄ ትክክለኛና ለሀገራችን የሚጠቅም ነገር ነው። ስለዚህ ይህንን ሁኔታ በአንድነት የመንግስት ሰራተኞች ላይ በቀረበው ውይይት እኔም ተገኝቼ ነበር። የቀረበው ሀሳብ ትክክለኛ ነው። በአንድነት እኛም ጠይቀ ነው የምንጠይቀው ሀሳብ ስለሆነ ቀጥታ ወደ እንትኑ ተቀባይነት አግኝተው እንድንሄድ ያስፈልጋል። ባህር በር ማግኘት አለብን የሚለውን ነገር ሁላችንም የምንቀበሉና ትክክለኛ ሀሳብ ነው የሚነግርናል። የወደብ ጥያቄ ወይም ያሰብ ጥያቄ አለ። ኢትዮጵያ እስካሁን ድረስ ወደብ አልባ ሆና እየኖረች ነው። ግን የራሷ ወደብ ነበራት አሰብ። ቀጣይም ቢሆን የወደብ ጥያቄያችን ተጠናክሮ ለምንድነው የወደብ ተጠቃሚ ማንሆነው ነው የሚለው ጋር የጋራ አቋም ልንወስድ ይገባል። ለምን የሀገር ውስጥ ከሀገር ወደ ሀገር ውስጥ የምናስገባቸው ገቢዎችም ሆነ የምናስወጣቸው ኤክስፖርትና ኢምፖርት የምናደርጋቸው ማቴሪያሎች ለሀገራችን የሚሰጡት ጥቅም እጅግ ከፍተኛ ነው። ነገር ግን እስካሁን ድረስ እየኖርን ያለ ነው ምንድን ነው ለወደብ ኪራይ እየከፈልን ነው። በጅቡቲ በኩል ነው ማቴሪያል እናስወጣ የምናስገባም። ይሄ በጣም አደገኛ ስለሆነ በራሳችን ወደብ ብንንቀሳቀስ ግን ወጪንም ሊቀንስ ስለሚችል እሱ ጋር ስራ መስራት ይጠበቅብናል። እና ሁሉም ዜጋ በዚህ አጋጣሚ የጋራ ርብርብ አድርጎ በብሔራዊ ጥቅማችን ላይ ተመሳሳይ አቋም መያዝ አለበት የሚል ሀሳብ ነው ያለኝ። የወደብ ጥያቄ ያስፈልጋል። የሰባት እና ከዚያ በላይ ወደቦችን ስንጠቀም የነበርን አገር ነበር። አሁን ባለው ሁኔታ ግን ምንም አይነት ወደብ የለለን የተዘጋብን የተቆለፈ አገር ስለሆን ይህን ለማስተካከል ምን ማድረግ አለብን? መፍትሄዎቻቸው ነው። የመጀመሪያው መፍትሄ የሚሆነው በታደሰ ቁመና አዲሱን ዓለም አዲሷ ያለ ማስተላለፍ ምንድን ነው የሚለውን ሁሉም ማህበረሰብ ከሊቅ እስከ ደቂቅ ማወቅና ማስረዳት፣ ግንዛቤ መፍጠር። ይህንን መሰረት አድርገን የባህር በር ጉዳያችን የተረሳ የተዘነጋ ስታነሳ ችግር የሚፈጠርበት ከነበረበት ወደ አጀንዳነት ተቀይሯል። ብዙ የአለም ሀገራት በተለይ ሀያላን የሚባሉ ሀገራት አጀንዳውን ተቀብለው ከጎናችን የሆኑበት ሁኔታ ስላለ እሱን አንድ የማስተካከል የማረም የውጭ ዲፕሎማሲ ላይ የፈጠረው ውጤት ስለሆነ እሱን በዚህ የማስቀጠል ስራ ነው ከዚህ ጋር